ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያም አርዕስቶቹን በአማራ ክልል የምክክር ኮሚሽን አጀንዳ እያሰባሰበ ባለበት ሰዓት ከጎጃም ተነስቶ ወደ አዲስ አበባ ሲጓዝ የነበረው አንድ የህዝብ አውቶቡስ በዛሬው ዕለት እገታ ተፈጽሞበታል። በአማራ ክልል ውጊያው ቀጥሏል። ኩታበር ቃሌም፣ ደቡብ ጎንደር፣ አርማጮ እነዚህ መረጃዎች ይዣለው። የህዋት ስብሰባ በሚመለከት መረጃዎች አሉኝ። ደቡብ ክልል ግጭት፣ የወልቃይት የጦር ምረቃ እና የአቶ ሽመልስ አብዲሳ የጦር መሳሪያ ግዢ የሱዳን ጦር በንጹሀን ላይ ግድያ ማፈጸሙ የተባበሩት መንግስታት ጉዳዩን እንደርሼበታለሁ የሚል እነዚህንና ሌሎች አጫጭር መረጃዎችንም አሰማችኋለሁ። በአሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት በዛሬ እለት እንግዲህ በኦሮሚያ ክልል በቱሉ ምልኪ በተባለው ቦታ አንድ አውቶቡስ ታግቷል። ከአዲስ አበባ ጎጃም መስመር ነው እንግዲህ ሲጓዝ የነበረው ነው ተብሏል። ከባህር ዳር ተነስተው ወደ አዲስ አበባ ሲጓዝ የነበረው በኦሮሚያ ክልል ሰሜን ሸዋ ጋሲዮን አቅራቢያ ነው እንግዲህ ታጣቂዎቹ እገታውን የፈጸሙትም ተብሏል። ህዝቡን ይዞ ወደ ተሰምቷል እንግዲህ አንድ ወር ባልሞላ ጊዜ ውስጥ ሶስት ጊዜ እገታዎች መከናወናቸው ነው የተሰማው። ይህ ቦታ እንግዲህ እገታ እየተደረገ እንደሚገኝ የታወቀ ተከታታይ እገታዎች እየተፈጸሙ ይገኛሉ። እገታው ይሄ መንግስት እጁ አለበት ወይስ የለበትም? መንግስት ይህን ጉዳይ ያውቃል ወይስ አያውቅም? የሚሉት በርካቶች ግራ የተጋቡበት ሁኔታ ነው ያለው። ይሄ መንገድ የፌደራል መስመር ነው፣ ትልቅ መስመር ነው። ቀላል ነገር አይደለም። ከአዲስ አበባ ተነስቶ ባህር ዳር የሚገባ አገር አቋራጭ ማለት ነው። አገር አቋራጭ ረጅም መንገድ ነው ማለት ነው። እንግዲህ ያው ከባህር ዳር ወደዛ ጎጃምን አካለው እንግዲህ ሱዳን ወደ ሱዳን የሚገባ ነው። አገር አቋራጭ መንገድ ነው፣ የፌዴራል መንገድ ነው፣ ጥበቃ የሚደረግለት መንገድ ነው። መንግስት እንዴት አያውቅም? መንግስት ሊያውቅ ይችላል የሚሉት በርካቶችም የዚህ ዙሪያ ላይ ሀሳብ አስተያየት እየሰጡ ይገኛሉ። ምክክር ኮሚሽኑ እንግዲህ በዛሬው እለት ጠዋት በነበረኝ መረጃ እና መርሃ ግብር መሰረት መረጃ ድርሻቸው ነበር። ወደ ስድስት ሺህ ማህበረሰብን ያካተተ በባህር ዳር ስብሰባ እያደረገ ይገኛል። ታሪካዊ ቀን ነው ለአማራ እያሉ ይገኛሉ። ፋኖቹ ይህን ጉዳይ እንደማይቀበሉት ከሳምንት በፊት ነው እና አስረስማሬ ዳምጠ የፌክ ነው የሚል ንግግር ያሰሙበት ሁኔታ ነው ያለው። እውነቱም የፌክ ነው ምክንያቱም ጋዜጠኞች፣ ብዙ ሰዎች በአማራ ህዝብ ጥያቄ ጉዳይ የተነሳ እስር ቤት ውስጥ ያሉት ታስሮ ባልሚገኙበት ሰዓት ምክክር ኮሚሽን ሀሳብ ማሰባሰብ አጀንዳ ማሰባሰብ የሚለው ይሄ የማዘናጋት ስራ ነው እየተሰራ ያለው የምሉት በርካቶች ሀሳብ አስተያየት ሰጥተውበታል። ተቀባይነት የለውም የምል ኮሜንቶችንም እየተመለከትን ውልናል። እንግዲህ ጠዋት በነበረ መራ ግብር እንግዲህ ይሄ እየተከናወነ ባለበት ሰዓት እንግዲህ የፌዴራል መንግስት ዛሬን እንኳን ጸጥታን ማስከበር ወይም ደግሞ የሆነ የተረጋጋ ነገር ማህበረሰቡ እንዲሰማ ማድረግ አቅቶት አንድ አውቶቡስ ሙሉ ሰዎች ታግቷል። አንድ ወር ባልሞላ ጊዜ ውስጥ እንግዲህ ሶስት አውቶቡስ ማታገቱ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው በአማራ ክልል ዛሬም ውጊያው ቀጥሏል። ለአብነት ወልዲያ፣ ደሴ ከተሞች መካከል እንግዲህ ውጊያው እየተደረገ ይገኛል። ኩታበር ላይ ፋኖ ባደረገው ውጊያ ሀምሳ የጥምር ጦር የተመታበት ሁኔታ ነው ያለው። አብዛኛው ሚሊሻ ይገኝበታል ተብሏል። ወልዲያ በቅርብ ርቀትም ቃሌም ትላንትና በተፈጸመው ውጊያ እንግዲህ ጉዳት መድረሱ ተሰምቷል አካባቢውን ጥሎ ወጥቷል ነው የተባለው በተመሳሳይ በሳንቃ ከተማ አንድ ወታደራዊ አዛዥ በበርካታ እጀባ የቀብር ስነስርዓት ሲደረግለት ተመልክተናል ብሏል በተመሳሳይ ደቡብ ጎንደር አለምበር ከተማ በተደረገው ውጊያም ጉዳት ደርሷል በዛሪማ ወንዝ አካባቢም ከባድ ውጊያ በሰሜን ወሎ ማቄት ወረዳም ከደብረ ዘቢጥ የተነሳው ተነስቶ እንቅስቃሴ ሲያደርግ የነበረው ተሽከርካሪ ላይ ነው። እንግዲህ የአገዛዝ ወታደሮች በደረሰባቸው ምት ከባድ ጉዳት አስተናግዷል። በተለያዩ ቦታዎች ላይ እንግዲህ ፋኖቹ በሚያደርጓቸው የደፈጣ ውጊያዎች ከፍተኛ ኪሳራ እየደረሰባቸው ይገኛል። በተመሳሳይ አርማጮ ወረዳም እንግዲህ ፋኖቹ ጂንካ ከተማን የተቆጣጠሩበት ሁኔታ ነው ያለው። በሸዋ ቀጠናም ከሰም ሀገረ ማርያም እና ከሰም ወረዳ በተከታታይ ውጊያዎች እየተደረጉ ይገኛሉ። በኮርማሽ መከላከያ ዘረፋ ማከናወኑ ተሰምቷል። እንግዲህ ፋኖቹ አስረድቷል። ህዝብን ዘርፏል። ኮርማሽ አካባቢ በአማራ ክልል እንግዲህ አገዛዙ ረሃብን እንደ ጦር መሳሪያ እየተጠቀመበትም እንደሚገኝ መረጃዎች እየወጡ ይገኛሉ። በርካታ ተፈናቃዮች አሉ። እነዚህ ተፈናቃዮች የህክምና ግብአት፣ የመድኃኒት፣ የተለያዩ ነገሮች እንዲሁም እርዳታ እየደረሳቸው አይገኝም። ህጻናት አለሜ ምግብ አላገኙም፣ እየሞቱ ይገኛሉ። ምናልባት ይሄንን ራብ አማራ ስለሆኑ እንደ ጦር መሳሪያ እየተጠቀመ እንደሚገኝ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። በሌላ መረጃ የህወሓት ስራ አስፈጻሚ ኮሚቴ ጉባኤ ዛሬ ጀምሯል። እንግዲህ አቶ ጌታቸው ረዳ አሁንም የጊዜያዊ አስተዳደር እኔው ነኝ እየፈረምኩኝ ነው ብሏል። እንግዲህ ለህክምና ዱባይ እንደሚገኝ በቀጣይም እንደሚመለስ ጠቅሰው ትግራይ ማንም የሚመራት ማንም ምንም አያሳስበኝም ብሏል ጌታቸው ረዳ። በእድሜ የገፋ አመራር ለውጥ ለሚፈልገው ወጣት ቦታ መልቀቅ ያስፈልጋል ብለዋል። እንግዲህ ጌታቸው ረዳ በሌለበት የእሱ አስተዳደር ከአሜሪካ አምባሳደር ጋር ውይይት አድርጓል። ትላንትናው እለት ጌታቸው ረዳ በህክምና ዱባይ ነው የሚገኘው። ጌታቸው ረዳ አስተዳደር እንግዲህ ከአሜሪካው ተወካይ ጋር ውይይቶችን አድርጓል። ሌላው በደቡብ ክፍል እንግዲህ ግጭት ተቀስቅሷል። በዚህ የተነሳ ከአዲስ አበባ ወደ አርባ ምንጭ የሚወስደው ዋና ማንገድ ተዘግቷል። ምን የተባለው የአካባቢው ማህበረሰብም ሻሽቶ ጫካ ገብቷል ተብሏል። ደራሽ ወረዳ ነው እንግዲህ በርካቶች ተቃጥሏል፣ ቤቶቻቸው ነው የተባለው። በአካባቢው ከአንድ ዓመት በፊት ግጭት ተቀስቅሶ ጉዳት መድረሱ ይታወቃል። አሁንም እንግዲህ ያ ቁስል ሳይደርቅ ድጋሜ ግጭት ተነስቷል ነው እየተባለ ያለው። ደራሼ ወረዳ ላይ ነው እንግዲህ ይሄ የሆነው። ታጣቂዎች ናቸው ይሄንን የሚያደርጉት ነው የተባለው። በርካታ ቤቶች ተቃጥሏል፣ ሰዎችም ተጎድቷል። ሰዎች ከቤት ንብረታቸው ወጥቶ ጫካ የተደበቁበት ሁኔታ ነው ያለው። ከአዲስ አበባ አርባ ምንጭ ያለው ረጅም መንገድም ዝግ እንደሆነ ተገልጿል። ይህ በእንዲህ እንዳለ የሱዳን ጦር በካርቱም ካርቱምን ከተቆጣጠረ በኋላ ንጹሐን ማህበረሰብን በብዛት ገሏል ብሏል። እንግዲህ የተባበሩት መንግስታት ድርጅት ማስረጃ አለኝ ብሏል። እንግዲህ የተጠቀሱት ጥቃቶች በንጹሐን ሰዎች ላይ ነው ብሏል። ሰሞኑ እንግዲህ የአድማጮቻችን፣ ተመልካቾቻችን የአማራ ልማት ማህበር በርካታ ሪፖርቶችን ሲያደርግ ነበር፣ ሚዲያዎችም ዘግቧል በሱዳን ውስጥ የሚገኙት የአማራ ተወላጅ በተለይ የወልቃይት ጠገዴ አካባቢ ነዋሪዎች ሳምሬ በሚባል አድሚ ሰባ ከፍተኛ ጥቃት እንደደረሰባቸው እና በቁጥርም እስከ አርባ ሁለት የሚደርሱት እንደ ሞቱ የተገለጸበት ሁኔታ ያለው ኃላፊነቱን የሚወስደው የሱዳን መንግስት ነው። ምክንያቱም ሳምሬ የሚባለውን ቡድን በተፈናቃይነት ተቀብሎ ካበቃ በኋላ ስልጠናና የጦር መሳሪያዎችን በመስጠት በውትድርና እየተጠቀመባቸው ይገኛል። እነዚህ ናቸው እንግዲህ አማራ መሆናቸውን ካረጋገጡ በኋላ የበቀል እርምጃ የወሰዱ ቀደም ስል ማይካድራ ላይ እንደዚሁ አይነቱን ድርጊት ፈጽሞ ነው ወደ ሱዳን የገቡት። እዛም ከሄዱ በኋላ በዚህ ድርጊታቸው ተሰማርተዋል። የሱዳን መንግስት ነው ይህን ኃላፊነት የሚወስደው። የተባበሩት መንግስታትም ይሄንኑ ግምት ውስጥ በማስገባት ማስረጃ አለኝ የሚል ክስ ያቀረበበት ሁኔታ ነው ያለው። እነዚህ ሳምሬ የተባሉ ቡድኖች ወይም ደግሞ አድሚ ሰባ ድርጊቱን የፈጸሙ በውስጥ መስመር ወይም በውስጥ ታዋቂነት ይታወቅ እንጂ ኃላፊነቱን የሚወስድና ተጠያቂነቱም የሱዳን መንግስት ነው ተብሏል። ሌላው የወልቃይት አስተዳደር በዛሬው እለት ከፍተኛ ቁጥር ያለው ወታደር ዛሬ አስመርቋል። በተከታታይ ሲያስመርቃቸው የቆየው የተከዘዘብ ዛሬም በሁመራ ከተማ እንግዲህ ምረቃ ተከናውኗል። አካባቢው ላይ ያለውን ወታደራዊ እንቅስቃሴን ግምት ውስጥ በማስገባት እንግዲህ የወልቃይት አስተዳደር በተከታታይ በርካታ ጊዜ የተከዘዘቡ የሚሉትን ስያሜ የተሰጣቸውን ምልሻዎችን በብዛት እያሰለጠነ እንደሚገኝ ተገልጿል። በሌላ መረጃ የሽመልስ አብዲሳ አስተዳደር የሶስት ነጥብ አምስት ቢሊዮን ብር የጦር መሳሪያ ግዢ ስምምነት ፈርሟል። የጦር መሳሪያ የሚቀርበው በፊልድ ማርሻል ብርሃኑ ጁላ አማካኝነት ነው ተብሏል። እንግዲህ የአራት ኪሎን አስተዳደር መጠበቅ አለብን። ይሄ እድል ካመለጠን ዳግም ልናገኘው አንችልም ብለዋል። እንግዲህ ሰሜኑ ትጥቅ አልፎ እንዲሁም እየታጠቀ ሰሜኑ ትጥቅ መፍታት አልፎ እንዲሁም እየታጠቀ ነው ብሏል። ሽመልስ አብዲሳ መከላከያ የብሾፍቱን የሚጠቀምባቸውን መሳሪያዎች ነው እንግዲህ ለሽመልስ አብዲሳ የተሸጠው ተብሏል። እንግዲህ መተረየስ እና የነፍስ ወከፍ መሳሪያ የቡድን መሳሪያዎች በብዛት እንደሚገኙበት ተገልጿል። እንግዲህ ብሾፍቱ የሚመረተው የመከላከያ ኢንዱስትሪ ነው። እንግዲህ በፊልድ ማርሻል ብርሃኑ ጁላ አማካኝነት ለኦሮሚያ ክልል ርዕሰ መስተዳደር ለአቶ ሽመልስ አብዲሳ የሦስት ነጥብ አምስት ቢሊዮን ብር መሳሪያ ሽያጭ ነው እንግዲህ የተፈጸመው ተብሏል። አድማቾቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድማጭ ተመልካቾችም ተደራሽ አድርጎ እንላለን። መልካም ምሽት።